በእስራኤላውያን ወገን የምትሆን አንዲት ራሄል የምትባል ሴት ነበረች። ሴት እርጉዙና ሳለ መውለጃዋ ደርሶ ሳለ በግብፃውያን ባርነት በግብፃውያን ጫና በግብፃውያን ጥራቻ ልትወልድ የደረሰች እናት የግብፅን ከተሞች ለማልማት የግብፅን ከተሞች ለመስራት በሚል ሰላም ሰላም፣ ውጤት ሆይ ወድሞች፣ እንደምን አላችሁ? እንደምን ሰነበታችሁ? ሂዳር ሚካኤል፣ ቅዱስ ሚካኤል ሂዳር አስራ ሁለት ቀን ነው ዛሬ፣ ዋዜማ እንግዲህ በነገ ሁለት እንግዲህ ቅዱስ ሚካኤል መልአከ ኃይል ሊቀ መላእክት የሚከብርበት ቀን ነው እና እንኳን ለሂዳር ቅዱስ ሚካኤል በዓል በሰላም አደረሳችሁ እያኩኝ ሁላችሁም እንግዲህ በነገው ዕለት በቅዱስ ሚካኤል ቤተክርስቲያን አጥቢያ ተገንታችሁ ቅዱስ ሚካኤልን ክብረ በዓል ለማክበር ለማንገስ እግዚአብሔር ቅዱስ ፈቃድ እንዲሆንላችሁ እየተመኘ ሁላችንም በአውደ ምሕረቱ በቅዱስ ሚካኤል ቤተክርስቲያን ተገንተን ስለታችንን፣ ምኞታችንን፣ ሀሳባችንን ለእግዚአብሔር ነግረን ለቅዱስ ሚካኤል ነግረን እግዚአብሔር ስለታችን ሰምቶ በዛሬ ዓመት በሰላም በጤና እንዲያደርስን የአምላካችን የጌታችን የመድኃኒታችን ፈቃድ ይሁንልን። አሜን። በዚህ አጋጣሚ እንግዲህ ወደ ቤተርሰት ያለ መሄድ ቀጸላ መንግስቱ ካህን አብሮ ጠምጥሞ አንሮበት ነው ለሰዓታቱ ለቅዳሴው የሚሄደው።

በግብፃውያን ጫና ይኖሩ ነበር። ስለዚህ ግብፃውያን የግብፅን ከተማ ለማስገንባት በእስራኤላውያን ላይ ጫና በማድረስ የግብፅን ከተማ እንዲገነቡ ብዙ ጫና፣ ብዙ ስቃይ ይደርስባቸው ነበር እስራኤላውያን በዚህ በዓል እንግዲህ በእስራኤላውያን ወገን የምትሆን አንዲት ራሄል የምትባል ሴት ነበረች። ሴት እርጉዝ ሆና ሳለ መውለጃዋ ደርሶ ሳለ በግብፃውያን ባርነት፣ በግብፃውያን ጫና፣ በግብፃውያን ጥላቻ ልትወልድ የደረሰች እናት የግብፅን ከተሞች ለማልማት የግብፅን ከተሞች ለመስራት በሚል እንደምታውቁት የድሮ ከተሞች የሚገነቡት በጭቃ ነበርና፣ ጭቃ በማስወቃት ራሄላውያን ጭቃ እያስወቁሳሉ። ራሄልም አንዱ እጣ ፈንታዋ ጭቃ የማውቃት እድር ደርሷት መውለጃዬ ደርሷል፣ ምጤ መቷል፣ ስለዚህ ለወልድ ነው ደህሞኛ፣ ለባካችሁ ተወኝ፣ ጭቃ ማውቃት አልችልም ብላቸው ስለዚህ ግቢና ጭቃ ታወኪያለሽ ብለው በጉልበት በኃይል ጭቃ ውስጥ ከሚያወቁት መሀል አስገቧት። ራሄልም እያለቀሰች ወደ ጭቃ ማወካቱ ገባች። ጭቃ እያወካች እያለ ምጧ መጣ። ምጧ መጥቶም ሳለ ሁለት መንታሪዎችን ጭቃ እያወቃች እገላገለች። ግን የግብጻውያን ጭካኔ አረመኔነት የግብጻውያን ትውፍነትን በሚገልጽ መልኩ እጅ አራስ ወላድ ራሄል ልጆቿን የወለደቻቸው ልጆቿን አብራ በጨጣው መሃል እንድትጠጣጥቃቸውና የልጆቹ ደም የሰው ደም ጭቃ ነው እንደሚያጸና ለቤት ምርኪቱ እንደሚጠቅም አስፈላጊ በመሆኑ እቸው አብረሽ እርገጫቸው ብለው ራሄልን አስገድደው ልጆቿን እንድትጠቀጥቅ ከጭቃው ጋር እንድታዋሃዳቸው እንድትጠቅላቸው አደረጉ። ነው እዚያ ጊዜ ራሄልን እነኋን ወደእግዚአብሔር ጸናሪያ እስከሚደርስ ድረስ ይሄ ብላ አለቀሰች። የራሄል ምንራ በሰማይ በእግዚአብሔር ዘንድ ተሰማ። በራሄልና አማካይነት የእስራኤል ባርነት ነፃ እንዲወጡ እግዚአብሔር ሙሴን አዘጋጀ። በሙሴ አማካይነት በቅዱስ ሚካኤል ተራዳሪነት በአያሉ በገናኑ በቅዱስ ሚካኤል አማካኝነት ሙሴ ፈሮን አሸንፎ ላሳጠርላቸውና ፈሮን አሸንፎ እስራኤላውያን ከባርነት እንዲወጡ እግዚአብሔር አሰሰ። የእስራኤላውያን እስራኤላውያን በሙሴ እየተመሩ በቅዱስ ሚካኤል እየተመሩ

የእግዚአብሔር መልአክ እየመራቸው የእግዚአብሔር መልአክ በቅዱስ ሚካኤል ትእዛዝ እየመራቸው ባሕረ ኤርትራን እንዲሻገሩ እግዚአብሔር ፈቀደላቸው። ስለዚህ በሙሴ በትር ባሕረ ኤርትራን ከፍሎ በቅዱስ ሚካኤል ተራዳይነት እስራኤላውያን ከአራት መቶ ሰላሳ ዘመን በኋላ በዛሬው ዕለት ከግብፃውያን ባርነት ከግብፃውያን ገዥነት ከግብፃውያን መከራ ከግብፃውያን ክፋት ነፃ ወጥተው ነፃ ሕዝብ ሆነው እስራኤላውያን በዛሬው እውነት ወደ ሀገራቸው ቅድስት ወደ ሆነችው ኢየሩሳሌም ባይራ ኤርትራን ተሻግረው በየብስ የሙሴ በትር የኤርትራን ባህር ከሁለት በመክፈል እስራኤላውያን ምንም አይነት እርጥበት ምንም አይነት ይውሃ ምልክት በልብሳቸው በእግራቸው ላይ ሳይታይ በደረቅ በየብስ ባሕረ ኤርትራን ተሻገሩ። ከተሻገሩ በኋላ ግን ጥላታቸው ፈርዖን እየተከተለ እያሳደደ ወደ እስራኤላውያን እንዳይመለሱ ጫና ሲፈጥርባቸው፣ ሲያሳድዳቸው፣ ሲያስለቅሳቸው በክፋት ልቡ የደነደነ አስር መቅሰፍት በግብፃዊ ያለ ወርዶ አስሩን መቅሰፍት ያላመነ ያልተቀበለ ከሀዲ እግዚአብሔርን የማያውቅ ፈርዖን እስከ ኤርትራ ባህር ድረስ ተከትሏቸው መጡ። እስራኤላውያን በነፃነት በቅዱስ ሚካኤል መሪነት በሙሴ ነቢይነት ኤርትራ ከተሻገሩ በኋላ እንዴስ እስራኤላውያን እንዲሻገሩ ያደረገው የባህር ግግ

ሁል ጊዜም እግዚአብሔርን ያልያዘ ሰው ሁል ጊዜም በእግዚአብሔር የማይመራ ሰው ሁል ጊዜ እግዚአብሔርን የማያመልክ ሰው ተሸናፊ እንደሆነ እግዚአብሔርን የያዘ፣ በእግዚአብሔር የሚመካ፣ እግዚአብሔርን መልአክ የሚታመን ሰው ነገራውን፣ ችግሩን፣ መቅሰፍቱን፣ መዓቱን እንደሚያልፍ፣ እንደሚሻገር የእስራኤል ታሪክ እኛ ያህል ያስረዳናል። ስለዚህ እስራኤላውያን በነጻነት ከባርነት ወጥተው ከግልምጫ፣ ከጥላቻ፣ ከፈርዖን ክፉ ግዛት ወጥተው በነጻነት ወደ ሀገራቸው ማርና ወተት ወደ ምታዘንበው ከነአን ምድር ጌታችን መድኃኒታችን ኢየሱስ ወደ ተወለደባት ቅድስት ሀገር ኢየሩሳሌም የገቡበት ቀን ፍቅሩን እናሰራጩ። ግን ክፋቱን ይዞ ምቀኝነቱን ይዞ ጥላቸውን ይዞ በባህረ ኤርትራ ውስጥ የተቀበረበት ቀን። ስለዚህ መድኃኒታችን መድኃኒታችን ኢየሱስ ክርስቶስ እስራኤላውያንን ነፃ ያወጣ እስራኤላውያንን ከፈርዖን ባርነት ነፃ ያወጣ መድኃኒያን ክርስቶስ እኛም ከክፉ አስተሳሰብ ከዘረኝነት ከምቀኝነት ከእድመኝነት ረቶ እደሳየናውያን ግልን አቆላጽ ከእምነታችን ጸንተን እግዚአብሔርን አምልከን በሰላም በጤና እንድንወብ ለአምላካችን የመለላየ የዝ ቅዱስ ፈቃዱ ይሆነልን። ስለዚህ እንኳን ለኅዳር ቅዱስ ሚካኤል በሰላም አደረሳችሁ አደረሰን። እንግዲህ